አቤቴ፣ ያን ሥራ እጹብ፣ ያንተ ሥራ አቤት ያንተ ሥራ አያልቅም ቢወራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሚን። በትልቁ አባይ ወንዝ ላይ የምትንሳፈፍ ትንሽ ልጅ እንደሆንክ አድርገህ ራስህን አስብ። ብቻህን በትንሽ ቅርጫት ውስጥ ቀጥሎ ምን ሊሆን እንደሚችል ታውቃለህ? አትፍራ፣ ምክንያቱም የዚህ ሕፃን ልጅ ታሪክ በጣም አስፈሪ በሆነ ጊዜ ውስጥ እንኳ ልዑል እግዚአብሔር እንዴት እንደሚጠብቀን ያሳያል። ከብዙ ዘመናት በፊት በግብፅ ከዕብራውያን ወገን የሆኑ ደግ ወንድና ሴት ይኖሩ ነበር። አምላካቸው እግዚአብሔርንም በጣም ይወዱ ነበር። ብዙም ሳይቆይ ቆንጆ ወንድ ልጅ ወለዱ። እናቱ ሕፃኑን ባየችው ቅጽበት ልቧ በደስታ ተሞላ። ነገር ግን የግብፅ ንጉሥ ፈርዖን አስከፊ ትእዛዝ አዘዘ፤ ከዕብራውያን የተወለዱ ወንድ ልጆች ሁሉ መገደል አለባቸው የሚል። የሕፃኑ ደፋር እናት ልጇን ለሶስት ወር ያህል ደበቀችው። ነገር ግን እያደገ ሲሄድና ጮክ ብሎ ማልቀስና መናገር በጀመረ ጊዜ መደበቅ እንደማትችል ታውቃለች። ስለሆነም ትንሽ ሸንበቆ ወሰደችና ትንሽ ቅርጫት ሰራች። ውሃ ወደ ውስጥ እንዳያስገባ በቅጥራን ሸፈረችው። ያንን የሚያምር ሕፃን ልጅ ቅርጫቱ ውስጥ ከተተችው። አይኖቿ ከእንባ ጋር እየተናነቁ ውድ ልጇን በአባይ ወንዝ ዳር ካሉ ረዣዥም አረንጓዴ ሸንበቆዎች መካከል አስቀመጠችው። በአቅራቢያው የሕፃኑ ታላቅ እህት ተደብቃ ትመለከት ነበር። ማን ሊያገኘው ይችል ይሆን? እሱስ ደህና ይሆን ይሆን? በዚህ ጊዜ የፈርዖን ሴት ልጅ ለመታጠብ ወደ ወንዙ መጣች። በድንገት በሸንበቆዎቹ መካከል የሚንሳፈፍ ነገር አየችና ያ ምንድን ነው ብላ ጠየቀች። አገልጋዩን እንድታመጣላት አዘዘች። ቅርጫቱን ስትከፍተው ደነገጠች። አንድ ቆንጆና የሚያሳሳ ህፃን ልጅ ነበር። ይህ ከዕብራውያን ህፃን አንዱ መሆን አለበት አለች በቀስታ። ወዲያውም የህፃኑ እህት በድፍረት ወደፊት ወጣችና ህፃኑን የምትንከባከብና የምታጠባ ሴት ላምጣልሽ አለቻት። አዎ እባክሽ አለች ልዕልቷ። ማንን ያመጣች ይመስላችኋል? የህፃኑን እውነተኛ እናት አመጣች። ልዕልቷም ይህንን ህፃኑ ሰጂና ተንከባከቢልኝ እኔ ከፍላለሁ አለቻት። የእናትየው ልብ በደስታ ዘለለ፣ ልጇን ያለምንም ስጋትና በቅርበት መጠበቅና ማሳደግ ስለቻለች። ይህ ሁሉ እየሆነ ያለው እግዚአብሔር በሙሴ ሕይወት ላይ ከፍተኛ ዕቅድ ስለነበረው ነበር። ልጁም ሲያደግ እናቱ ወደ ፈርዖን ሴት ልጅ መለሰችው። ልዕልቷም ከውሃ ውስጥ አውጥቻለሁ ስትል ሙሴ ብላ ጠራችው። እግዚአብሔር በሙሴ ሕይወት አንድ ቀን ሕዝቡን የሚያድንበት ልዩ ዕቅድ ነበረው። ሙሴ ያደገው በፈርዖን ቤተ መንግሥት ሲሆን ጠንካራ፣ ጥበበኛና ደግ ነበር። ከብዙ ዓመታት በኋላ ከአምላክ ሕዝቦች አንዱ መሆኑን በልቡ አስታወሰ። ግብፃውያን በዕብራውያን ላይ የሚያደርሱትን ግፍና በደል ይታዘብ ነበር። አንድ ቀን አንድ ግብፃዊ አንድ ዕብራዊ ባሪያ ሲጎዳና ሲያንገላት ታየ። ሙሴ ግብፃዊውን ሰውየውን እንዳይጎዳው ከለከለው። በኋላ ግን ፈራ። ፈርዖን የሆነውን በሰማ ጊዜ ተናደደና ሙሴን ሊጎዳው ፈለገ። ሙሴም ፈርዖንን በመፍራት ወደ ምድያም ሸሸ። በምድያም በውሃ ጉድጓድ አጠገብ አረፈ። እዚያም ለበጎቻቸው ውሃ ለመቅዳት የሚጥሩ ደግ ልጃ ገረዶችን አገኘ። ነገር ግን አንዳንድ ክፉረኞች ሲያስቸግሯቸው አየ። ሙሴ በድፍረት ተነስቶ ልጃገረዶቹን ረድቶ ውሃ ቀድቶ በጎቻቸውን አጠጣ። ልጆቹ ወደ ቤት ተመልሰው ለአባታቸው ዮቶር በነገሩት ጊዜ ሙሴን ወደ ቤታቸው ጠራው። ከእነሱም ጋር መኖር ጀመረ። በኋላም ከሴቶቹ ልጆች አንዷ ሲፓራን አግብቶ አርባ ዓመት በምድያም ሲቀመጥ ሁለት ልጆችን ወለደ። ሙሴ ከግብፅ ርቆ ቢኖርም እግዚአብሔር አሁንም ለታላቅ ነገር እያዘጋጀው ነበር። በግብጽ የእግዚአብሔር ህዝቦች አሁንም ባሪያዎችና በስቃይ ላይ ነበሩ። ለእርዳታ ወደ ፈጣሪ ጮሁ። እግዚአብሔርም ሰማቸው፣ ህመማቸውንም አየ፣ የገባውንም ቃል አስታወሰ። እናም የሚያድናቸው ሰው እያዘጋጀ ነበር። ያም ሰው ሙሴ ነበር። ልጆች፣ ህይወት የሚያስፈራ ወይንም ደግሞ አስቸጋሪ በሆነበት ጊዜ እንኳ እግዚአብሔር ህፃኑ ሙሴን እንደጠበቀው ሁሉ እኛንም ይመለከተናል፣ ይጠብቀናል። እግዚአብሔር ልዩ እቅድ አለውና እመኑት። ምክንያቱም የእግዚአብሔር እቅዶች ሁልጊዜ ውብና ድንቅ ናቸው። ስለነበረን ቆይታ የሉል እግዚአብሔር ስም የተመሰገነ ይሁን። ይቆየን። አቤት ያንተ ስራ እጹብያንተ ሥራ አቤት ያንተ ሥራ አያልቅም ቢወራ።